እጃችሁ ከፍ ከፍ፣ የእግዚአብሔር መንፈስ እንዲህ ያሳየኛል ሰው በሚቀበርበት ሳጥን ውስጥ በቁም በሰይጣን ሲስተምና ሰንሰለት የታሰሩ ከሁለት መቶ ሰዎች በላይ ዛሬ ሳጥኑን ሰብሮ ይወጣሉ። አዋጁ ሰብሮ ይወጣሉ። ጭንገፋውን ሰብሮ ይወጣሉ። በሽታውን ሰብሮ ይወጣል። ኪሳራውን ሰብሮ ይወጣል። ውርደቱ ሰብሮ ይወጣል። ውርቀቱ ሰብሮ ይወጣል። እጃችሁ ስጡኝ፣ አንድ ላይ ቃል ልጸልይላችሁ። የተከበርክ የተፈራ ታላቅና ጻድቅ አምላክ፣ በዚህ እጅ ላይ ያለ ኀጢአትና ነውር በልጅ ኢየሱስ ደም የተደመሰሰ ይሁን። እጃችን ላይ ያለ ነውር ይነሳ። በደል ይነሳ መተላለፍ ይነሳ። እጃችን ላይ አንተ እጅ ይለፍ። ደም ይለፍ። እሳት ይለፍ። እሳት ይለፍ። የእግዚአብሔር እሳት ይለፍ። የእግዚአብሔር እሳት ይለፍ። ሰባት ጊዜ የእግዚአብሔር እሳት ሁለት፣ ሶስት፣ አራት፣ አምስት፣ ስድስት የመጨረሻ ከፍ ከፍ ከፍ አይን ጨፈን ዝም በሉ እጃቸው ላይ ያንተ እጅ ይለፍ እግዚአብሔር እንዲህ አለኝ 240 ሰዎች አሁን ፈውስ ተፈቅዷል የሚል ማተም ጀርባቸው ላይ እየመታ የእግዚአብሔር መንፈስ የእግዚአብሔር እጅ ሲያልፋ ያለ እጃችሁ ከፍ አድርጉልኝ ጸጥ በሉ እጃችሁን ስጡኝ አሁን የሚጭኑበት ሰው ላይ ያለ ቀንበር ይሰበር። አጠገባችሁ ያለው ሰው ጀርባውን እንዲህ ብላችሁ ያዙ። መራራው ጣፈጠ ብላችሁ ያዙ። በደንብ ያዙ። አንድ ሁለት ሶስት። አንገታችሁ ዝግ፣ ዝም በሉ። አይናችሁን ጨፍኑ። አሁን በዚህ ነፃ መውጣት ውስጥ የሚፈወሱ ሰዎች አሉ የሚፈቱ ብዙ ሰዎች አሉ። እግራቸው ውስጥ እሳት፣ እጃቸው ውስጥ እሳት የሚገባ መራራ ምዕራፋቸው በጣፋጭ ምዕራፍ የሚቀየር ብዙዎች አሉ። ጸጥ መውለድ ያልቻሉ የታመሙ፣ የታሰሩ፣ በስማቸው መተት የተሰራ ድግምት፣ የተሰራ ጥንቆላ የተሰራባቸው ጀምሮ እንዳይጨርሱ የተተተበተቡ አሉ። እነሱ ሰው አይነካቸው፣ እንደሞተ ሰው የሆነ ይወርቃሉ። አንዳንዱ ቮሚት ያደርጋል። በቡና በሚበላ ነገር ወደ ውስጣቸው የገባ መርዝ ይነቀላል። ይሄ መድረኩ ፊት ለፊት የነሱ በሽታ የሚቀበርበት መቃብር ነው። ጸጥ በል ኢየሱስ፣ አንድ ነቃቸው። አመሰግናለሁ አባ፣ ሁለት ኢየሱስ፣ ሦስት መራራው እየጣፈጠ እየነካቸው ነው። እግዚአብሔር እየነካቸው ነው። ኢየሱስ አባ። አመሰግናሃለሁ ው መድኃኒት የሚያስቅማቸው ሳይነስ መስሎ የተቀመጠ ልብ ላይ ተቀመጠ፣ ደረት ላይ የተቀመጠ፣ ጎሮሮ ላይ ተቀመጠ። መቆም አይችሉም፣ አምጧቸው። መራራው እየጣፈጠ ነው። መራራው እየጣፈጠ ነው። መራራው እየጣፈጠ ነው። አስራ ሰባት የአስራ ሰባት ቤት ትዳር ሲፈታ አየሁ። አስራ ሰባት ሰዎች ሲፈቱ አየሁ። ትዳራቸው ላይ የተሰራ መርዝ፣ በምግብ የተሰጠ መርዝ፣ በመድኃኒት የተሰጠ መርዝ ተነቀለ ይለኛል። እባካችሁ እጃችሁን ጫኑ፣ ጫና አጠገባቸው፣ አንገታችሁ ዝቅ yes yes አምጣቸው አምጣቸው፣ መቆም አይችሉም። በሽታም ጥሎም ይነሱ አሉ። ጭንገፋ ጥሎም ይነሱ አሉ። በብር የተሰራ በልብስ የተሰራ አ አምስት ሰዎች ጮጋራቸው ውስጥ የተቀመጠ ፍላጻ ያለው ይወርቃሉ። ወደ ኋላ፣ አንድ ሁለት ሶስት። እለፍ፣ እግዚአብሔር ሰዓት አምጣት። እለፍ፣ እግዚአብሔር ሰዓት አምጣት። ቶሎ በል፣ እለፍ፣ እግዚአብሔር ሰዓት አንድ አለቃ መንፈስ አለ፣ የሞት መንፈስ አውጣ። ያው እዛ ጋ ወደቀ። የሞት መንፈስ። አንድ ሌላ አለ፣ አንድ ሌላ አለ። አጨንጋፊ ነኝ ይላል። በገንዘብ ነው የተሰራባት ይላል። ቀንቼባት ነው ያሰራት ይላል። ውጣ፣ ውጣ! ድምፅን አሰማ አለ። አጨንጋፊ መንፈስ አለ። ሰውነቷን እየበላ ነው፣ ደሟን እየጠጣ ነው። አለቃ ነኝ ይላል። ጉባኤው ላይ ሀዚም እየለቀቅሁ ድንዛዜ እየለቀቅሁ በረከታቸውን ይዣል ይላል። ውጣ፣ ነብሰ ገዳይ፣ የቡዳ መንፈስ አውጣ። የቡዳ አ ወደቀ፣ ያው እዛ ጋ እያየሁት። ራባጋ ሳካባ ራካ ሳካባሽ አንድ ሌላ መንፈስ አለ። አንድ ሌላ አምጣ፣ አምጣ፣ እሱ ነው አምጣ፣ እዛ ጋር ኦቨርፍሎ ላይ ላቫሻ። አንድ ሌላ መንፈስ አለ ሆድ ውስጥ የሚንከባለል እባብ ሆዱስ የሚንከባለር እባብ የሚሮጥ ዮው ዝጋ እና አካፓይ ዮው ጋ አምጣ ቴካፓራስ ሌላ አንድ መንፈስ አያለሁ። በፀጉር ላይ የተሰራ ሰባት ድግምት አያለሁ። ሰባት ድግምት የእብደት መንፈስ ነኝ ይላል። ነውጣ አንተ ላይ እግዚአብሔር በበቀል ልኮኛል። የእብደት መንፈስ ነኝ ይላል። ምንድነው ስል ሰባት ጊዜ ፀጉሯ ላይ ያሰርቻለሁ ይላል አን ሁለት ሶስት፣ ውጠጩና ውጠጩና፣ በጌታ በኢየሱስም። ቆይ ቆይ፣ ወደ እኔ እጃችሁ ስጡኝ፣ አንዴ ስጡኝ። በጌታ ኢየሱስም እጃችሁ ላይ እሳት ይቀመጥ፣ እሳት ይቀመጥ፣ እሳት ይቀመጥ፣ እሳት ይቀመጥ። እስቲ ከእኔ ጋር ሶስት ጊዜ ጭንገፋ ተሰበረ በሉ። ሁለት የመጨረሻ ሶስት አጠገባቸው ያለውን ሰው ጀርባውን ያዘው። አንዴ ጸጥ ብላችሁ በኢየሱስ ስም ብላችሁ አንገታችሁን ቀና፣ ዝም በሉ አንድ ደቂቃ። እዩ፣ ስሙ። እግዚአብሔር አስራ አምስት ሰዎች የጭንገፋ ፋይላቸውን ከእጃቸው ይወስዳል። ማንም አይነካቸውም። አሁን ይወርቃሉ። የእግዚአብሔር እሳት እያለፈ ይነካቸዋል። አንድ ሁለት ሶስት ሴቶች አንድ ይኸው ወደቀች። ሶስት ሴቶች በልብሳቸው ላይ ጭንገፋ የተሰራ ሁለት፣ እዛ ጋር ወደቀ። ሶስት አውጡልኝ፣ አውጡልኝ። አራት አራት፣ መጨረሻ ላይ እዛ የቤቱ ጥግ ላይ አትገላትም። በምንድን ነው ያሰራኸው? ሌላ በባንገቷ ባጅና በጥረጴዛ ባጅ ዓመት ከዘጠኝ ወር ጀምሮ ዛሬ በእኛ ንብረት በእኛ እቃ በእኛ ላይ የሚያሰሩ በፎቶሽ የሚያሰሩ በአንቺ ስም የሚያሰሩ የሚያሰራ የሚያስጠነቁሉ ዛሬ ጥንቆላቸው ወደ መጣበት ይመለስ። ዛሬ ጥንቆላቸው ወደ መጣበት ይመለስ።

ሰላቢ መንፈስ ገንዘብ የሚሰል ጤንነት የሚሰል በረከት የሚሰል እጃችሁ ከፍ። ከፋሩ ጭሆ ይወርቃል። ይሄ መንፈስ ቀኝ እጃችሁ ከፍ። ጸጥ በሉ። አንድ ሁለት ሶስት ሰላቢ መንፈስ በረከት የሚሰርቅ ውጣ፣ ውጣ፣ ጩና ውጣ። አንተ ነብሰ ገዳይ ሰላቢ በረከት የሚሰርቅ ነገር የሚያበላሽ አጠገባቸው ያለው ሰው ሰላቢ መንፈስ ተወገ ብላቸው። ያዙልኝ፣ ቀኝ እግሯን ጨምድዶ ይዟታል። እግዚአብሔር መንፈሱ መትቻለሁ አለኝ። ዝም በሉ። አንድ ሁለት ሶስት። ወደገ፣ እዛ ጋር ወደገ። እስኪ ከፍ አድርጉልኝ። አን ከፍ ያ እሱ ነው። አጠገባችሁ ያዙልኝ። አንዴ አንዴ አንድ ሴት አለች። የእግዚአብሔር መንፈስ ያሳይ። የገዛ ጓደኛዋ በአራት አይነት ነገር አስደግማ ስጦታ ሰጠቻት ልብስ፣ ገንዘብ፣ የአንገት ብላስሬት፣ የጥፍር ቀለም። እግዚአብሔር በዚህ አራቱ ላይ የተሰራ ድግምት ያሳየኛል እና እየጸለኩ በጭንቅላቷ ላይ ሁለት ቀንድ አያለሁ ሁለት ቀን ምንድነው ስል እግዚአብሔር፣ እንዲያለ ነገር የሚያበላሽ ነገር የሚያጠፋ አውሬ ነኝ ይላል መንፈሱ። አውሬ ነኝ። አጠገባችሁ ያለውን ሰው እንዲህ ብላችሁ ያዝሉ፣ እንዲህ ብላችሁ ያዙ። አውሬው ተመቷል በሉ። አንገታችሁ ዝቅ፣ ዝም በሉ። አውሬ ነው። አንድ ደቂቃ ይው፣ ጮሆ ይወርቃል። አውሬ አውሬ ወደቀ። አጨብጭ፣ ያው እዛ ጋ አውሬ ወደቀ። ና ና እጅ ስጠኝ እን እን እጅ ስጠኝ ቆይ እጅ ስጠኝ በኢየሱስ ስም እጃችሁ ላይ አሁን እሳት ይቀመጥ ደረታችሁ ላይ ጫኑ በኢየሱስ ስም ብላችሁ ማታ ከሞተቿ እናቷ ጋር አድራ እያለቀሰች የመጣች አንድ ሴት አለች መንፈሱ ልቧ ላይ ነው የተቀመጠው ዝም በሉ ወደ ኋላ ይጥላታል አንድ ሁለት ሶስት የሞት መንፈስ የሞት መንፈስ ቻው የሞት መንፈስ የሞት መንፈስ የሞት መንፈስ አምጣ። አንድ ወንድ ልጅ አለ፣ አንድ ወንድ ልጅ በሁለቱም ኩላሊቱ ላይ እባብ ተጠምጥሞ ቁጭ ብሎ አያለ። ኩላሊታችሁን ነው ያዙ፣ ግራና ቀኝ ኩላሊታችሁ ወደ ወደ ገዛ ጋር ካም አምጣ። አንድ ሌላ ወንድ አለ፣ አንድ ወንድ ወንድ ወንድ ሌላ ወንድ አለ፣ ወንድ አለ በ12000 ብር ድግምት የተሰራበት አሁን እየጸለየኩ ጀርባው ላይ ድግምት ያለበት ጀርባው ላይ በሸሚዙ ነው የተደገመበት። እንጸልለት። የአምልጥ አንድ ሁለት ሶስት ወደኋላ ይጥለዋል። እሱንም ወደቀ። አጨብጭቡ። እዛ ጋ ኢየሱስ። ማን ነው እስኪ? ቀኝ እጃችሁ ማጅራታችሁ ላይ ማጅራታችሁ። ቀና በሉ፣ አንገታችሁ ቀና። ጸጥ በሉ አንዴ። ማጅራቷን አንቆ ያዛት

አውጣ ቆይ። ይ መአል ላ ይ ነው፣ ጉባኤ ውስጥ ነው ያለ እዩ ልኝ። ወደ ኋላ ሲጥላት፣ አንድ ሁለት ሶስት ቻው። አጨብጭባካ አንተ በደንብ አጨብጭ። ለጌታ ለኢየሱስ ከፍ አድርግ። እጅሽ እጅሽ ከፍ ሶስት ሰዎች በገንዘብ ላይ የተሰራባቸው መተት አየው። ወደኋላ መንፈሱ ይጥላቸዋል። ዝም በል መተት እንዳይባረኩ ያገኙትን ገንዘብ እንዲበተን የተሰራባች መተት ወደ ኋላ ይጥላቸዋል። እባርካቸዋለሁ፣ እፈታቸዋለሁ አለኝ ጌታ። ወደቀ አንዱ፣ ከካሜራ ኋላ ወደቀ። ቀጥል። አንድ ሴት ከሻኪሶ የመጣች አንድ ሌላ ሴት አለች። ሃያ አምስት ሺህ ብር ላይ ድግምት የተሰራባት ቀኝ ጡቷ ላይ እሳት እያለፈ ያለው አመለጠች። አለኝ እለፍ። እሺ፣ ከኔ ጋር እጃችሁ ከፍ አድርጉና እዩኝ። እኔ ነኝ። ዞር ብላችሁ እንዲበሉስ። ወደቀ። የሆነ ሰው ካልወደቀ ይጠየቃል። ይው አጨብጭቡ። እጅሽ ስጭኝ። እሲ ቀኝ እግራችሁን፣ እሲ እንደዚህ ቀኝ እግራችሁ፣ ቀኝ እግራችሁ። ሁለት ሰዎች አሉ በጫማቸው ላይ ድግምት የተደገመ። አንድ ሁለት ሶስት ሸኘዋቸው። እሳትእሳት በጫማ ላይ የተደገመ ድግምት፣ ቀኝእጅ ከፍ ቀኝ እግር ቀኝ እግርን ከፍ ቀኝእጅን ከፍ አንድ ዴቃ፣ አንተ ከኔ ጋር እንደተናገርከኝ እንደ ምሰራ ይህህዝብ እንዲይ አሁን፣ በጫማ የተሰራ በአውረጣት ላይ ያለ ድግምት የሚሮጥ እባብ እግር ላይ የሚሮጥ የሚቆረጥ መንፈስ ታ ቻው፣ እሳት። ተወው በቃ ወድቋል። ተወው። አጠገብ ያለው ሰው ወደቀ በሉ። አጠገባቸው ያለውን ሰው በረከቴን የያዘው ወደቀ በሉ። ገና አሁን እኮ ነው እየተከፈተ ያለው ሰማይ። በረከቴን የያዘው ወደቀ በሉ። ነገሬን የያዘው ወደቀ በሉ። የመጨረሻ ወደቀ በሉ። እሺ ይሁን እኔ ነኝ ያዙ እንደሱ ያዙል እንደዛ የያዘልኝ፣ ቆይ የሚለቀቅልን በረከት ያሳይ ነው ጌታ እግዚአብሔር አባቴ ሆይ እግዚአብሔር አባቴ ሆይ፣ እንደዚህ እንደ እጃቸው ቆልፌ እኮ ነው ያስኳት። ወዴት ትሄዳለች? አዋርዳታለሁ ብሎ ከሻሸመኔ ከተማ በስሟ በእውነት እግዚአብሔር ሆይ በልብሷ የተሰራ መስተፋቅር የቡዳ መንፈስ አንድ ሁለት ሶስት ፈትቼሻለሁ። የታሰረች ነፍስ ስትፈታ እያየሁ አንድ ደቂቃ ብቻ ያዙ። እንደዚያ በረከትን ጭምድድ አድርጎ ያዘ መንፈስ፣ ጤንነትን ጭምድድ አድርጎ ያዘ መንፈስ አውጣ። እስኪ አንዴ ከእኔ ጋር ያዙ ሶስት ጊዜ ከኔ ጋር እኔን እያያችሁ ተለቀቀ፣ ልቀቀ ሁት። የመጨረሻ የመጨረሻ፣ እንካ! እጅ ከፍ ከፍ! በዚህ ሁለት ቀን ሶስት ቀን የሚመጣ በረከት አለ። ዝም በሉ አንድ የመጨረሻ አራት ሰዎች የወገብ በሽተኛ ናቸው። የወገብ በሽተኛ አይደሉም፣ እታምማለሁ። ይተኛሉ፣ እንቅልፍ የላቸው። አራት ናቸው፣ ሁለት ወንድ ሁለት ሴቶች ናቸው። አንዴ እንጸልይ። ከፋር አሁን የምጸልዩለት ሰው እጁን የምጭኑበት ሰው ከወገብ በሽታ ነፃ እየወጣ ጫኑስ ያጠገባቸው ያለው ሰው ላይ፣ ጀርባ ላይ ተፈውሰሻል ብሏል። አንገታችሁን ቀና አይናችሁን ጨፍኑ። ዝም በል የወገብ በሽታ ልንሸኝ ነው። የመጨረሻ አንድ፣ ሁለት፣ ሶስት። ሶስት ወደቀ። እዛ ጋር አንድ ቀጥል። አንድ እዚህ አካባቢ ሂድ ሂድ ሂድ። እዛ ጋር ወደቀ ሁለት። እዚህ ጋር ይቀራል። ይሄ ሜሪያ አለ። ሂድ። እዛ ጋር ወደቀ ሶስት እዚህ አካባቢ ይቀራል። ወገብ ላይ የተጠመጠመ እባብ፣ ወገብ ላይ ተጠመጠመ። እኔ እጅ ላይ አንተ እጅ ካለ ያ ያ ያዛት ያዣት ያዛት ያዛት። መቶ ኪሎ ወደቀ። አጨብጭ ውባ። ኢየሱስ ጌታ። እስቲ ያጠገባችሁ ያለውን ሰው በእኔ ላይ ሟርታ ይሰራን በሉ። በኔ ላይ ድግምታ ይሰራን በሉ። በኔ ላይ ጥንቆላ ይሰራን በሉ። በኔ ላይ የጠላት እጅ አይሰራም በሉ። በእኔ ላይ በሽታ አይሰራም በሉ። በእኔ ላይ የጠላት አዋጅ አይሰራም በሉ። ኢየሱስ። ቀኝ እጃችሁን አይናችሁ ላይ ጫኑ። አይናችሁ እንዲከፈት ልጸል። በዚህ ሶስትና አራት ቀን መልካም ነገር ይሁን። በዚህ ሶስትና አራት ቀን ውስጥ እግዚአብሔር ዮሴፍን ለያዕቆብ እንዳሳየው እናንተ በዚህ ሀያ አራት ሰዓት ውስጥ ባልሞላ ጊዜ መልካም ነገር እዩው።